አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኡስሚ ቲዩብ ቁጥር ሁለት ዩቲዩብ ቻናል ቤተሰቦችና አድማጭ ተመልካቶቻችን እንዴት አላችሁ? ሰላም መልካም ነኝ አልሐምዱሊላ። ከያላችሁበት ቦታ ሰላም መልካሙን እየተመኘውላችሁ እንደተለመደው የ14 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ የ14 ሀገራት ሙሉ ዝርዝሩን አስደምጣችኋለሁ። ይሄ ብቻ አይደለም የጥቁር ገበያ ምንዛሬ ከትላንትናው ጋር ሲነጻጸር ጨመረ ወይን እስቀነስ የሚለውንም አብረን የምና ይሆናል። ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁን በመቆየት የላይክ ምልክቱን ጠቅ እያረጋችሁ ከዛም ለወዳጅ ዘመዱ ሼር በማድረግ ያጋሩ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ዌልካም ብለናል። እንኳን በሰላም ወደ ኡስሚቲዩብ መጣችሁ። ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ተቀላቀሉን። የጥቁር ገበያ መረጃ ወይንም ደግሞ በአጠቃላይ በትልቁ ቻናላችን የምናደርሰውን እያንዳንዱን መረጃ የትልቁ ቻናላችን አደጋ ስለገጠመው ወይንም ደግሞ ስለታገደብን በአሁኑ ሰዓት በአዲሱ ቻናላችን ወይንም ኡስሚቲዩብ ቁጥር ሁለት ላይ መረጃዎችን እያጋራን እንገኛለን። አዲሱን ቻናላችን ሰብስክራይብ አርጋችሁ የዶል ምልክቱን በመጫን ቤተሰብ ሆኖ ተቀላቀሉን ተጋብዛችኋል። በቅድሚያም የአሜሪካን ዶላርን እናያለን። ኢትዮጵያን ብላክ ማርኬት ዶትኮም ከሚል ወብሳይትና ድረገጽ ላይ የተገኘው መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 601 ብር እንደሚሸጥና አንድ የአሜሪካን ዶላር 156 ብር ከ01 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ የተገኘው ይፋዊ መረጃ ፍንትው አድርጎ ያሳያል። ቪዲዮችን ላይክ አድርጉ። ይሄ ቻናል አዲስ ቻናል ነው። አዲስ ቻናል እንደመሆኑ መጠን ሰብስክራይብ፣ የዶል ምልክቱን ከተጫናችሁ በኋላ እንዲሁም ደግሞ ለሌሎቹ እንዲደርስ ሼር ማድረጋችሁን አትርሱ። ቪዲዮአችን ከተመቻቹ ላይክ አድርጉ፣ ሌሎቹ መድረስ ይችላል። በመቀጠል የምናየው ዩሮን ነው። 100 ዩሮ ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 16924 ብር እንደሚሸጥና 1 ዩሮ 169 ብር ከ24 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው የስዊዝ ፍራንክን ነው። 100 የስዊዝ ፍራንክ ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 17687 ብር እንደሚሸጥና አንድ የስዊዝ ፍራንክ 176 ብር ከ87 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 10900 ብር እንደሚሸጥ እንደሚሸጥና አንድ ካናዳን ዶላር 109 ብር ከ00 ሳንቲም ወይንም ደግሞ 109 ብር እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። ይሄ መረጃ እንግዲህ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎ እና የጥቁር ገበያ መረጃ ሁሌም በየዕለቱ በየደቂቃው እየዘገበ የሚያደርስ ድረገጽ አለ። የመረጃ ምንጫችን ይሄ ድረገጽ ነው። ሁሌም መረጃዎችን ከዚህ ድረገጽ እናነባለን ወይም ደግሞ እንዘግብና በቀጥታ ሳንጨምርና ሳንቀን ስለ እናንተ የምናደርስ ነው የሚሆነው። እያደረስንም እንገኛለን። በመቀጠል የምናየው አውስትራላን ዶላር በተመለከተ ነው። 100 የአውስትራላን ዶላር 9840 ብር እንደሚሸጥና አንድ አውስትራላን ዶላር 98 ብር 40 ሳንቲም እንደሚሸጥ ነው ከጥቁር ገበያ ድረገጽ ላይ የተገኘው መረጃ የሚያመለክተው። በመቀጠል የምናየው የቻይና ዮሐን ነው። 100 የቻይና ዮሐን 2156 ብር እንደሚሸጥና አንድ የቻይና ዮሐን 21 ብር ከ56 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል የኩዌት ዲናር እናያለን። ኢትዮጵያን ብላክ ማርኬት ዶት ኮም ከሚል ወብሳይት እና ድረገጽ ላይ ያገኘ ነው መረጃ እንደሚያመለክተው ከሆነ በአለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው ኩዌት 100 ቅጠሏን 5669 ብር እንደሚሸጥና አንድ የኩዌት ዲናር 56 ብር ከ69 ሳንቲም እንደሚሸጥ የወጣው መረጃ ይጠቁማል። በመቀጠል የሳውዲ ሪያል እናያለን። 100 የሳውዲ ሪያል 4ሺ 162 ብር እንደሚሸጥና አንድ የሳውዲ ሪያል 41 ብር ከ62 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶት ኮም ከሚል ዌብሳይት እና ድረገጽ ላይ ያገኘ ነው ይፋዊ መረጃ ያመለክታል። እኛም መረጃውን ሳንጨምርና ሳንቀንስ እያደረስን እንገኛለን። ውዴስ ያሉ ቤተሰቦችና ተከታታዮቻችን የጥቁር ገበያ መረጃ ሁሌም በየዕለቱ በየጊዜው ስናደርሳችሁ እናንተ ከምትልኩበት የጥቁር ገበያ የሃዋላ ዋጋ ጋር አይቀራረብም፣ አይገናኝም፣ ምክንያት ካላችሁ ይሄ መረጃ እናንተ የምትልኩበት ወይንም ከመሬት ካለው እውነታ ጋር ተቀራራቢ የሆነ ሳይሆን እናንተን የሚገዟችሁ ባለሀብቶች ወይንም ደግሞ ሃዋላ የሚሰሩ ሰዎች ይልኩበታል ተብሎ የሚታሰበው ጣራ ወይንም ከፍተኛ ዋጋው ነው ማለት ነው። በመቀጠል የቱርኪ ሊሬን እናያለን። 100 የቱርኪ ሊሬ 411 ብር እንደሚሸጥና አንድ ሊሬ አራት ብር ከ11 ሳንቲም ተሸጦ እንደሚገኝ ነው ከድረ ገጹ ላይ ያገኘ ነው መረጃ የሚያመለክተው። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛውን ቦታ ያዘችው ወይም ደግሞ አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛውን ደረጃ ይዛለች ባህሬን ናት። ኢትዮጵያን ብላክ ማርኬት ዶትኮም በድረ ገጹና በዌብሳይቱ እንዳስነበበው 100 የባህሬን ዲናር 40469 ብር እንደሚሸጥና አንድ የባህሬን ዲናር 404 ብር ከ69 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ ላይ አስፍሮ ታገኝተናል። በዚህም 100 የኦማን ሪያል 39588 ብር እንደሚሸጥና አንድ የኦማን ሪያል 395 ብር ከ88 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም ወቅታዊው የጥቁር ገበያ የሐዋላ መረጃ እንደሚያመለክተው ከሆነ 4248 ብር እንደሚሸጥና አንድ የዩናይትድ አረብ ኤምሬትስ ዲርሃም 42 ብር ከ48 ሳንቲም እየተሸጠ እንደሚገኝ ሁሌም በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ እየዘገበ የሚያደርስን ድረገጽ በዚህ መልኩ አስፍሮታል። በመቀጠል ፓውንድ ስተርኒንግ እናያለን። 100 የፓውንድ ስተርኒንግ 20254 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 202 ብር ከ54 ሳንቲም እንደሚሸጥ ነው መረጃው የሚጠቁመው። በመቀጠል ወይንም ደግሞ በስተ መጨረሻ የምናየው ዩሮ ነው። 100 ዩሮ ወቅታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 16924 ብር እንደሚሸጥ እና 1 ዩሮ 169 ብር ከ24 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ የተገኘው መረጃ ያመለክታል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የጥቁር ገበያ ምንዛሪ ዋጋ ዝርዝርና መረጃ ይሄን ይመስላል። አዲሱን ቻናላችን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን የኡስሚ ቲዩብ ቁጥር 2 ቤተሰብ ይሁኑ። ለሀገራችን ሰላም መልካሙን ተመኘን። ወሰላም አለኩም ወራህመቱላሂ ወበረካቱ